ሰላም ሰላም ቤተሰብ፣ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በጣም ማለት ሁላችንም ነው፣ ድሮ አረብ ሀገር ሳልመጣ በፊት ማለት ነው፣ በጣም መረጃ ኢንፎርሜሽን ሰማለው እና የመኖሪያ ካርድ ምን እንትን ማዳሞቻችሁ አይሰጡም፣ ግን ከሰጣችሁ ከተሰጣችሁ ጥፉ ምናምን ሲባል ሰማ ነበር። እና ብትጠፉ ለተወሰነ ጊዜ አትያዙ፣ ምክንያቱም መኖሪያ ፍቃድ ስላላችሁ ብሎ ሲያወሩ ሰማ ነበረ ማለት ነው፣ አረብ ሀገር ሳልመጣ በፊት። እና መጀመሪያ ያው መጀመሪያ የገባሁበት ቤት አይደለም መኖሪያ ፍቃድ ልሰጠኝ ማለት ነው። የመጀመሪያ ጊዜ እንትን በባንክ ነበር ሁለቴ ነው እንደዛ በባንክ ልክ ነበረ። ሴትዮዋ በጣም መጥፎ ነች። እንደዚህ ብላክ ማርኬት አትሌት፣ ይሄ ህገ ወጥ ነው ምናምን ብላይ በስንት ጦርነት ማለት ነው። ሁለት ነው ሶስት እንደዚህ በባንክ ልክ ነበረ እና ያን ደግሞ ግዴታ ፓስፖርት ያስፈልጋል። እና ፓስፖርት ደግሞ ቢሮ ነው የሚቀመጠው። ፓስፖርት እራሱ ለመያዝ ማለት ነው ባንክ ለመሄድ አይሰጠኝም። አምጫምጨምጭ ብላ ከእጅ ነበር የምትነቅጠኝ የምትነጥቀኝ ማለት ነው። እኔ ከመኪና አልጠፋው ማለት ምንስ አስጠፋኝ ይሄናል። እና በጣም ነው የሚፈሩት በጣም በቃ ለምን እንደሆነ ያላቅ ፓስፖርቴን እንኳ የገዛ ፓስፖርቴን በእጄ እንኳ እንዲይዝ አይፈቅዱልኝም ነበር እና በጣም ነው የገረመኝ፣ በጣም ማለት በጣም ተሰማኝም እኮ ፓስፖርቴ ነው። ለምንድን ነው የማልይዘው ስላት አይ አይ አንቺ አገሪች ስገቢ ብቻ ነው መያዝ የምችው ብላኝ ከእጄ ነጠቀች ማለት ነው እና ባለፈው ደግሞ ቆይቻለሁ። የዛሬ ስድስት ወር መኖሪያ ፍቃድ ተሰራልኝ ታደሰልኝ ማለት ነው። ከዛ ስጡኝ ስላቸው አይ አንሰጥሽም አገርሽ ስገቢ ያኔ ነው ከነ ፓስፖርትሽ መያዝ ምችው። እሱ ብቻ አይደለም ደግሞ እጃችን ላይ አይቀመጥም። ያንቺ እቃማ ቢሮ ነው ከነ ፓስፖርትሽ የሚቀመጡ አሉኝ። እሺ አልኩኝ። ምንም ምን አከራከርኝ ከእነሱ ጋር። ዋናው እኔ ካርዱ መሰራቱ ነው ህጋዊ መሆነ ነው አይደለም መታደሱ ነው የሚፈለገው። እና እኔ መጨቃጨቅም አልፈልግም። ግን ካርዴን ለምንድነው ማሰጡ? ካርዴን ስጡ ስላቸው አይ እኛ ጋር አይቀመጥም አሉ። እንትን ቢሮ ነው የሚቀመጠው ከነ ፓስፖርት ይሻለው። አዎ ማለቴ ያው ምንም ጥያቄ የለውም። የትኛውም አረብ ሀገር ከስንቱ አንዱ ቢሰጣችሁ ነው እንጂ አይሰጡም። ለምን ይጠፋሉ ብሎ ስለሚያስቡ ምንም ጥያቄ የለውም። እንዴት በተለይ ጆርዳን ውስጥ ያስባቸዋል፣ ኢቃማና ፓስፖርት እጃችሁ ላይ ሆኖ መቀመጥ። ኔ ስጀመር መጥፋትም እንትኑም የለኝም ከጠፉ ለመጥፋት እንኳን ባስብ እኔ ካርዱ ምኑ ፓስፖርቱ አስፈልገኝም። እኔ ፍላጎቱ ካለኝ መውጣት መጥፋት እችላለሁ፣ ግን የራሴ የሆነ እንትን ስላለኝ እኔ መጥፋት አልፈልግም። ግን በጣም ለራሴ ግርም ብሎኛል። ካርድ ሽም ብሎ ሲሰጡኝ በጣም ነው ሰፕራይዝ የሆንኩት። ማለት እንዴት ሰጡኝ እንዴት ብዬ ለራሴ የሆነ ጥያቄ ሆኖብሻል። ጥያቄ ሆኖብኛል ማለት ለራሴ ማለት ነው። እና ምን ለማለት ፈልጌ ነው እንደዚህ አይነት ካርድ አይሰጡም። ከተሰጣችሁ በተለይ ሰዎቹ መጥፎ ከሆኑ ምናምን ነገር። በእርግጥ እንደዚህ ስንጠፋ ሄዶ የሚያሳግዱ አሉ። ሄዶ ፖሊስ ጠባይ እንትንሉና እንትናቸውን ከላቸው ላይ እንትን ምሉ አሉ። ሄዶ ፖሊስ ጠባ ወደ አሁኑ እንደዚህ የሚያደረጉም አሉ። አያደርጉም አሉ ብዙ ጊዜ በደንብ የሚያውቁ አረቦች ናቸው እንደዚያ የሚያደርጉት ግን እቃማ እንደዚህ ሲሰጣችሁ አይሰጡም ስንቶቹ ብዙ ስለሚሰማ ይሞታሉ እንጂ እቃማማ በእጅ አይሰጥም የገዛ ፓስፖርታችሁን እንኳን በእጃችሁ እንድትነኩ እኮ አይፈልጉም እኔ በጣም ነው የገረመኝ የገዛ ፓስፖርት የራሱ እኔ ወደዚህ ሲመጣ ፓስፖርት በእጅ የሚሰጠኝ ነበር የመሰለኝ ወደ አሁኑ ነው ከእጄ የወሰዱ ማለት ነው ይሁን እስቲ እነሱ እኮ ጥሩ ለእኛ መልካም ከሆኑ እኛ ምን አስጠፋን? ያው ሰው ከፈልጎ አይጠፋም። የተሻለ ነገር ፍለጋ ነው እንጂ ሌላ ዓላማ ሌላ ነገር ወይም ሰርቅን አይደለም። ምንጠፋ በብዛት ሰርቆ ይጠፋ የለም አረብ ሀገር መጥቶ እኔ ሰርቆ ጠፋ ያለ ሰው በታምር ሰምቼ አላውቅም። ምንድን ነው ለምንድን ነው የምንጠፋው? ሰዎቹ መጥፎ ሲሆኑብን የተሻለ ደሞዝ ለማግኘት ስንል ነው እንጂ ወይም ሰርቀን የእነሱ አቅ ወስደን ምናምን አይደለም የምንጠፋ። እነሱ ለእኛ ጥሩ ካልሆኑ ያው ያለን አማራጭ መጥፋት ነው እና ይሄንን ካርድ ለኔ ስለሰጡኝ ለራሴ በጣም እንገርሞኛልም ደስ ብሎኛልም። እኔ አላየሁትም ያን የነበረ በስልክ ያሳዩኝ ማለት ነው። እንገረመኝ ዛሬ ያኔ በስልክ ነበር በዋትሳፕ ላኩልኝ። ዛሬ ደግሞ ካርድ እጄ ላይ ሲሰጡኝ በጣም ነው ሰፕራይዝ የሆንኩት። እንዴት ሰጡኝ የምለው ነገር ብቻ ደስ ብሎኛል። ያው ይቀመጥ፣ ምንም ችግር የለውም ቢጠቅምም ባይጠቅምም፣ ዋና እኔ መሰራቱ ህጋዊ መሆኔ ነው የሚፈለገው እና አረ በስማ ምንድነው፣ እናንተ ይቅርታ ጓደኞቼ፣ እና ስሰጣችሁ አይሰጡም፣ ግን ሲሰጣችሁ ሰዎቹ ማለት ከእናንተ ጋር ያለው ነገር ጥሩ ካልሆነ ብጠፉ ችግር የለው። ካርድ እጃችሁ ላይ ካለ ካርድን ባይኖር፣ ፓስፖርት እጃችሁ ላይ ካለ ትንሽ እንትን ጥሩ ነው ለእኛ ማለት ነው። ግን እኔ ጠፉ ወላ እያልኩ ሳይሆን መጥፎ ሰዎቿቸው በጣም መጥፎ የተረገሙ ከሆነ ግን እቃማ እጃችሁ ላይ ካለ ምንም ጠፉ፣ ማርያምን፣ ምንም ያስፈራ ነገር የለም። ሰዎቻችሁ እንደዚህ ደግሞ የሚከለክሉ ከሆነ በምግብ የምግብማ ተውት። ስንቱ ብራ ብዬ ማውተ ነውና ልጠፊ ነው እንዳትሉኝ፣ እንጂ እኔ እንኳን የመጥፋት ፍላጎቱም የለኝም አልጠፋም። መጥፋት ለምን እንደማልጠፋ የራሴ የሆነ ምክንያት ስላለኝ ነው። እኔ ከአንድም ሶስት ቤት ስላየሁት የሆነ አንድ አይነት ሰው የሚያጋጥመኝ ነው የሚመስለኝና እግዚአብሔር ይመስገን እቺን እቺ ፈጣሪ የፈቀደችኝን ጊዜ ጨርሼ ወደ ሀገሬ ነው መግባት የምፈልገው። ከዛ ደግሞ ያ የእኛ ነገር እንደሆነ ያ አይሟላልንም። አይ ሁለተኛ ሀገር አልሰደድም ምናምን እንልና በሁለት በሶስተኛ ወር ሌላ ሀገር ነንና፣ ያው አልሰደድም ማለት አልችልም። ግን እዚ ጆርዳን ውስጥ መድገምም አልፈልግም። በእርግጥ መልካም ሰዎች አይጠፉም። ግን እኔ ከዚህ ቤት ደግሞ ወጥቼ ሌላ ሰው ፊት ማየትም አልፈልግም። ጓደኞቼ እግዚአብሔር ከፈቀደ እንግዲህ በሰላም ወደ ሀገር ገብቼ ሌላ ሀገር ሞክራለሁ እንጂ እዚህ እንኳን የመድገም ፍላጎቱ የለኝም። ማለት ብጠፋ እድሎቹ ብዙ አሉ። አሪፍ ከዚህ የተሻለ አሪፍ ደሞዝ አገኛለሁ። ግን እኔ መስራት ጆርዳን ውስጥ መስራት መድገም ስለማልፈልግ ነው። እንደ አንዳንዴ የሆነ ነገር ስትጠሉ ሁሉንም አገሩንም አንድ ላይ ነው የሚያስጠላችሁና እኔ ያው ስንቶቹ ጠፍቶ እየሰሩ ነው። እንደውም ከኮንትራት ቤት ይልቅ ነጻነት ያለው ሰላም ያለው ውጭ ነው። ምክንያቱም ካልተመቻቸው እጃዛ ቤት አለ ትቀይራላቸው ምናምን ነገር እዛ ሆናቸው ደግሞ ሌላ ስራ ይገኝላቸዋል። እኔ ያው መጥፋት ፍላጎቱ የለኝም እና ፈጣሪ በሰላም ይህንን ያስጨርሰን ጓደኞቼ። ብዙ ተፈትኛለሁ እና አያስፈልግም። እግዚአብሔር ከረዳኝ ደግሞ ሌላ ሀገር አይ የተሻለ ነገር ደግሞ ከሰጠኝ እዛው አገሬ ለመንቀሳቀስ ለመኖር ሞክራለሁ። ፈጣሪ ነው የነገውን እንኳ የነገውን እሱ ነው የሚያውቀው። አላውቅም ምን አይነት እድል እንደማገኝ አላውቅም። እና እህቶቼ እናንተ የማይዟችሁ እንደ ፈጣሪ የተሻለ ነገር ሰጥቶን ባንሰደድ። ስደት ያው አረብ ሀገር እኮ አረብ ነው ያው የተሻለ ሰው መልካም የተሻለ ደሞዝ ብናገኝ ነው እንጂ አረብ አረብ ነው። ያ ጩኸታቸው፣ ምናቸው፣ ባህሪያቸው ያው ነው። በእርግጥ ሁሉም አረብ አንድ አይደለም። ስንቱ መልካሞቹም አሉ፣ መጥፎ እርኩሶችም እንዳሉ ማለት ነው። አንዴ አንዴ እንትን ስትቆዩበት ባህሪያቸው ምናምን በብዛት መጥፎ ሰዎች ሲያጋጥማቸው የሆነ ምርር ይላል፣ ያስጠላቸዋል። እና እስቲ ፈጣሪ ትግስቱን ስጥን። ዋና እኛ ጤና እኔ እግዚአብሔር ይመስገን ጤነኛ ነኝ። ሰውነት ሁሉ አካሌ ጤና ነው። እግዚአብሔር ዋናው ጤና ነው እህቶቼ። ስንት ደግሞ ጤና አቶ ጤና ሚለምናልና እግዚአብሔር ይመስገን። እኔ ጤና ካለኝ ነገ የተሻለ ነገር አገኛለሁ። ምንም የሚያሳስብ ነገር የለም። እናንተን ፈጣሪ ጤና ሰላም ይስጣችሁ በያላችሁበት ማለት ነው ጓደኞቼ። ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ ቻው።